የእስራኤልና ኢራን የኒኩለር ዝግጅት ዓለምን ሊያጠፋ የተቃረበው የሁለቱ ሀገራት ትንቅንቅ። የመካከለኛው ምስራቅ ሰማይ በብራን ኳሶች ወዲያና ወዲህ እየተረማመሰ ነው። ይህ የብራን ኳስ ጨዋታ አይደለም። ይህ በእስራኤልና በኢራን መካከል እየተፋፋመ ያለ አስከፊ ጦርነት ነው። ይህ ግጭት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ማንም ሊቆጣጠረው የማይችል እሳት ብለው ያስጠነቅቁበት እውነት ሆኗል። ይህ እሳት አሁን መካከለኛው ምስራቅን እያነደደ የሚያገኘውን ሁሉ ወደ አመድነት እየቀየረ ነው። እስራኤልና ኢራን አንዳቸው በሌላ ላይ ሚሳኤል መተኮስ ከጀመሩ ሳምንት አልፏቸዋል። የዚህ ግጭት አደጋ ምንድን ነው? ለምን ይሆን? አሁንም የጦርነቱ ሁኔታ ጨምሮ ስለ ሁለቱ ሀገራት አዳዲስ እየተሰሙ የሚገኙ መረጃዎችን የምናጋራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲያርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ባለፉት ሳምንት ጀምሮ ኢራንና እስራኤል አንዳቸው በሌላው ላይ የሚሳኤል ጥቃቶችን እያካሄዱ ነው። ይህ ግጭት የኒኩለር ጦርነት ስጋት እስኪያነሳ ድረስ የመካከለኛው ምስራቅ ቁጥረት ከፍ እንዲል አድርገዋል። እስራኤል ኢራን የኒኩለር ጦር መሳሪያ የመገንባት ስራዋን እያፋጠነች እንደሆነ ትናገራለች። የኒኩለር መርሃ ግብሯን ለመግታት የታለሙት ዲፕሎማሲያዊ ንግግሮችም ውጤት ስላላመጡ እስራኤል ይህንን ጥቃት የመጨረሻ አማራጭ አድርጋም እንደወሰደችው ትገልጻለች። ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ ዩናይትድ ስቴትስ በኢራንና በእስራኤል ግጭት ውስጥ በቀጥታ ጣልቃ መግባት አለመግባቷን ይወስናሉ። ዋይት ሀውስ፦ ትራምፕ በመካከለኛው ምስራቅ ግጭት ላይ ለመወሰን የሁለት ሳምንት ጊዜ ሲሰጡ፣ ዩኬና የአውሮፓ ህብረት ሀገራት ከኢራን ጋር ሊነጋገሩ ነው። የኢራን ውጭ ጉዳይ ሚኒስቴር ለቢቢሲ አሜሪካ በግጭት ውስጥ የምትሳተፍ ከሆነ ቀጠናው ሲኦል ይሆናል ሲሉ ተናግረው ነበር። ኢራን በትላንትናው እለት በፈጸመችው የሚሳኤል ጥቃት ከሆስፒታል አቅራቢ ያለ ወታደራዊ ስፍራን ማነጣጠሩን ገልጻለች። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል በአርሻባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መምታቷን እስራኤል አስታውቃለች። የተመድ የጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያስቀምጥ መሆኑም ተሰምተዋል። እስራኤል ከኢራን የህልውና ስጋት እንደተጋረጠባትም ታምናለች። ፕሬዚዳንት ዶናልድ ትራምፕ ረቡዕ ዩናይትድ ስቴትስ ግጭቱን ትቀላቅል እንደሆነ ሲጠየቁ አድርገው ይሆናል፣ አላደርገውም ይሆናል ሲሉ ምላሽ ሰጥተዋል። እስራኤል ኢራን ላይ ጥቃት እየፈጸመች ያለችው ለምንድን ነው? የእስራኤል መንግስት በዚህ ጉዳይ ምርጫ እንደሌለው ነው የሚናገረው። ባለፉት ጥቂት ወራት ኢራን የኒኩሌር ጦር መሳሪያ ግንባታውን እያፋጠነች መሆኑና የኢራንን የኒኩሌር መራግብ ለመግታት የታለሙ ንግግሮች የትም እንዳላደረሱ፣ ስለዚህ ይህ የመጨረሻው አማራጭ እንደሆነ ማመኑን ይገልጻል። ከኢራን የህልውና ስጋት እንደተጋረጠባቸው ተነግሯል እንዲሁም ኢራን የእስራኤልን መንግስት ለማጥፋት አስቀድማ ቃል ስለገባች የኒኩለር ጦር መሳሪያ ከታጠቀች ትጠቀመዋለች ተብለዋል የተባበሩት መንግስታት የኒኩለር ተቆጣጣሪ አለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንዲሁም የአሜሪካ የስለላ ድርጅት መረጃ ኢራን የኒኩለር ጦር መሳሪያ ልታምርት ነው የሚል ተጨባጭ መረጃ አላቀረበም የኢራን ሰላማዊ ዜጎች ወዴት ይሄዱ? የእስራኤል መከላከያ ሰራዊት ነዋሪዎች ከኢራን ዋና ከተማ ቴራን የተወሰኑ አካባቢዎች ለቀው እንዲወጡ ማሳሰባቸውም ይታወቃል። ነገር ግን እነዚህ አካባቢዎች እጅግ በጣም ጥቅጥቅ ያሉና ብዙ ሰዎች የሚኖሩባቸው ናቸው። እጅግ በጣም ብዙ ነዋሪዎች ከቴራን ለመውጣትና ወደ ሰሜናዊ የአገሪቱ ክፍል ለመሄድ ቢፈልጉም መንገዶቹ በሰዎች ተጨናንቀው የሚያሳዩ ምስሎች እየወጡ ይገኛሉ። በተጨማሪም በእነዚህ አካባቢዎች የእስራኤል መንግስት ጥቃቶችን እየፈጸመ መሆኑም እየተነገረ ነው። ለዚህ ምክንያት ደግሞ እስራኤል የጥቃት አድማሷን ማስፋታ፣ ሲሆን በዚህም የተነሳ የትኛውም አካባቢ ደህንነቱ የተጠበቀ ነው ተብሎ ሊወሰድ አይችልም። በትሄራን መንግስት የባቡር መስመሮችን 24 ሰዓት ክፍት ማድረጉንና ዜጎች ወደ መጠለያዎች መሄድ እንደሚችሉም ገልጸዋል። ትሄራን አስር ሚሊዮን ነዋሪዎች ያሏት ሲሆን እነዚህን ሁሉ ህዝቦች ማስወጣት ማሰጣት ቀላል አለመሆኑን መሆኑን ማሰብ ይቻላል። አሜሪካ በሁለቱ ሀገራት ግጭት ውስጥ ብትሳተፍ ኢራን የአሜሪካን ኢላማዎችን ታጠቃለች። በእርግጥ አደጋለሁ አደጋለው። ያ ብቻ ሳይሆን አሜሪካ ላይ የሚያስከትላቸው መዘዞች ቀላል አይሆኑም። በመካከለኛው ምስራቅ በ19 አካባቢዎች ከ40 ሺህ እስከ 50 ሺህ የሚደርሱ የአሜሪካ ወታደሮች አሉ። ሐማስ መስከረም 26 2016 ዓ ም እስራኤል ላይ ጥቃት ከፈጸመ በኋላ እስራኤል ኢራን የነበራትን ብዙ የመጀመሪያ የመከላከያ መስመሮችን በተደራጀ ሁኔታ መታለች። በሊባኖስ የሚገኘውን የሂዝቦላን የጦር መሳሪያ በከፍተኛ ሁኔታ ቀንሳለች። ሶሪያ በበሽር አልሳድ ከስልጣን በመውረዳቸው ከእንግዲህ በኋላ የኢራን አጋር አይደለችም። ይህ በእንዲህ እንዳለ ሁቲዎች በአንጻራዊ ሁኔታ በየመን እየተገደቡ ናቸው። ስለዚህ እነሱ በደንብ የተቀናጁ አይደሉም። ከሰሞኑ እስራኤል በኢራን ላይ ያካሄደችው ካለው ጥቃት ጋር ተያይዞ ስሙ እየተጠቀሰ ያለው የፎርዶ የኒኩለር ማብሪያ ጣቢያ ነው። ፎርዶ ኢራን ካሏት ሁለት ወሳኝ የኒኩለር ማብለያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ የአየር ጥቃት ቢያደርስበትም ጉዳት ሊያደርስበት አልቻለም። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባው በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋራ የተያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጋ ጣቢያዎች አንዱ ነው። ፎርዶ የተገነባው በተራራ ሆድ ውስጥ ሲሆን ኢራን የበለጸገውን የዩራኒየም ክምችታን ለማሳደግ ስትጠቀምባቸው ከነበሩት ቁልፍ ተቋማት መካከል አንዱ ነው። ተቋሙ በመከላከያ ሰራዊት መመታቱም ይታወቃል። ነገር ግን የከፋ ጉዳት አልደረሰበትም። ኢራን የኒኩሌር ቦምብን ለመስራት ምን ያህል ተቃርባለች? ኢራን የኒኩሌር ቦምብ የገነባች ለመሆኑና አለመሆኑን እንቅጩን የሚያውቁት ሰዎች የሀገሪቱ ታማኝ የኒኩሌር ተመራማሪዎች ውስጥ አዋቂ የደህንነት ሹማምንቶችና ራሳቸው ታላቁ መሪ ከማኒ ብቻ ናቸው። ይሁን እንጂ የማስጠንቂያ ደውል የተደወለው በዚህ ወር የመንግስታቱ ድርጅት ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን ከ20 ዓመታት ገደማ በኋላ የመሳሪያ መስፋፋትን የሚከለክላትን ግዴታ ጥሳ መገኘቷን አግኝተዋል። ኢራን በጥቅሉ 400 ኪሎ ግራም ወይንም 60 በመቶ ዩራኒየም ክምችት ያላት ሲሆን ይህም ለሲቪል የኒኩለር ዓላማ ከሚያስፈልገው መጠን በላይ ነው። ይህም ኢራን የኒኩለር ቦምብ ለመስራት የተራራጠችበት ነው ማለት አይደለም። የእስራኤል ጦር ባለፈው ሳምንት ባለፉት ጥቂት ወራት የደህንነት መረጃዎች ኢራን ከመቼውም ጊዜ የበለጠ የኒኩለር ቦምብ ባለቤት ለመሆን መቃረቧን ያሳያሉ ብለዋል። የቅርብ አጋሯ መረጃ ግን ይህን አያሳይም። ኢራን የኒኩለር መርሃ ግብሯ ሙሉ ለሙሉ ሰላማዊ ነው በማለቷ ጸንታለች። እስራኤል የኒኩለር መሳሪያ አላት ወይ? እስራኤል ዘጠና የኒኩለር ተተኳሽ እንዳላት ይገመታል። ነገር ግን ትክክለኛው መልሱ አይታወቅም። ሀገሪቷ የኒክለር አቋም በሚመለከት አረጋግጣም ሆነ ክዳት ታውቅም። እስራኤል በመላው ዓለም የኒኩሌር መስፋፋትን ለመቆጣጠር የተፈረመው ኒኩሌርን ለሰላማዊ ዓላማ ብቻ የማዋል ስምምነት አካል አይደለችም። የኒኩለር መሳሪያ ባለቤት ለመሆን ሶስት ክፍሎች ያስፈልጋሉ። የመጀመሪያው የዩራኒየም ማበልጸግ ዘጠና በመቶ መድረስ፣ ሁለተኛው ተተኳሹን የማዘጋጀት አቅም ሲሆን፣ ሶስተኛው ደግሞ ተተኳሹን ወደ ኢላማ መዳረሻ መንገድ ነው። በእስራኤል በኩል ከላይ የተገለጹትን ሁኔታዎች የሚያሳይ ግልጽ ማሳያ የለም። የእስራኤልና ኢራን ግጭት መስፋፋት ማንም ሊቆጣጠር የማይችል እሳት ሊቀጣጠል ይችላል ሲሉ የተባበሩት መንግሥታት ዋና ጸሐፊ አንቶኒዮ ጉተሬስ አሳስበዋል። ኢራን በእስራኤል ያልተጠበቀ ጥቃት የተፈጸመባት ከአሜሪካ ጋራ የኑክሊየር አቅምን አስመልክቶ ተስፋ ሰጪ ዲፕሎማሲያዊ ሂደት ላይ በነበረችበት ወቅት መሆኑንም አሳውቃለች። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያን ሀገራት ለኢራን የዲፕሎማሲያዊ ፕሮፖዛል እንዲያቀርቡም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ለመጥቃት እቅድ ቢያዘርጉም ነገር ግን የመጨረሻ ውሳኔ ላለመድረሳቸው ተዘግበዋል። አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። እስራኤል በኢራን ላይ በፈጸመች ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 ሰዎች መገደላቸውን ኢራን አስታውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገለውብኛልም ብላለች። ካለፉት ሳምንታት ጀምሮ ኢራንና እስራኤል አንዳቸው በሌላው ላይ የሚሳይል ጥቃቶችን እያካሄዱ ናቸው። ይህ ግጭት ደግሞ የኑክሊየር ስጋት እስኪያስነሳ ድረስ የመካከለኛው ምስራቅ ውጥረት ከፍ እንዲል አድርጓል። ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ ዩናይትድ ስቴትስ በኢራንና ና በእስራኤል ግጭት ውስጥ በቀጥታ ጣልቃ መግባት አለመግባቷ ይወሰናል ብለዋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበትና